ፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለ ዛሬም ቀጥሏል። በምስራቅ አማራ ቀጠናም ዛሬም ከነ ስናይፐራቸው እና ክላሽንኮቭ መሳሪያቸው ፋኖን የተቀላቀሉ የአገዛዙ ሰራዊት ቁጥር ቀላል የሚባሉ አይደለም። በዝርዝር እናስደምጣችኋለን። የአፋር ጎንደር ጠቅላይ ግዛት እዝ 26ኛ ከፍ ያለው ደሴ ኮር በአገዛዙ ጥቁራጭ ሰራዊት ላይ እርምጃ ወሰደም። በቀጠናው በመናበብ እየተወሰደ ያለው እርምጃ ተጠናክሮ እንደቀጠለ ነው። ዝርዝር አሰናድተናል። የሸዋ ግንባር የአሳምነው ጽጌ እዝ ዋና አዛዥ አርበኛ ደሳለኝ ሲያስብ ሸዋም የአርበኛ ጌትነት መሳፍን ትልፈትን በተመለከተ መልእክት አስተላልፏል። እኛ አማራንን ስንል ከሀገር ሰሪው ታላቁ የአማራ ሕዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆንን በክንዳቸው ለዓለም ያስተማሩ አርበኞች የግብር ልጆች መሆናችን በተግባር በማሳየት ነው ብሏል። አርበኛም ደሳለኝ ሲያስብ ሸዋ ወደ እናንተ ጆሮ እናደርሰዋለን። ጤና ይስጥልን። ይህ የፋኖ ድምፅ ነው። ከዓለም አቀፍ ፋኖ ሚዲያ የዕለቱ ማለ ፋኖ ዜና ጥርቅር ወደ እናንተ ሰዓት የሚደርስበት ዕለት ነው የምንገኘው ውዳማች ተመልካቾቻችን፣ ወንዳለቢክስ ቀደም ሲል የጠቀስኳቸውን አበይት መረጃዎች በዝርዝር እየነገርኳችሁ ቆያለሁ። እናንተም እስከ ፍጻሜው ድረስ አብራችሁን ቆዩም። ወደ ቀዳሚው ዝርዝር መረጃ እንሸጋገራለን። የፋሽስቱ አገዛዝ ብልጽግና ሰራዊት እየፈረሰ ፋኖን እየተቀላቀለ ሲሆን ዛሬም ተጠናክሮ ቀጥሎ አንድ ስናይፐር እና አምስት ክላሽ ይዘው የምስራቅ አማራ አንድን የተቀላቀሉ የአገዛዙ ሰዎች መኖራቸው መረጃ ደርሶናል። የሚዋጋበት አጀንዳ የለው የብልጽግና ሰራዊት አሁንም በሰሜን በኩል አዲስ ጦርነት ጀምሮ ሊያዋጋን ስለሆነና መመሪያም እየወረደ ስለሆነ ነው ኮብልለን ፋኖን እየተቀላቀል ነው ይላሉ። አንድ ስናይፐርና አምስት ክላሽ ይዘው ምኒልክ እዝ ምስራቅ አማራ ኮር አንድን የተቀላቀሉ የሰራዊቱ አባላቶች። በዚህም አንድ ስናይፐር ከነሙሉ ትጥቁና ተተኳሹ ጋር እንዲሁም አምስት ክላሽ ወገብና የደረት ትጥቅ ከተተኳሽና የእጅ ቦምቦች በመያዝ ወደ ምስራቅ አማራ ኮር አንድ ተቀላቅለዋል። በሌላ የተጋድለው መረጃ ምስራቅ አማራ ኮር አንድ ባለሸርጦ ክፍለ ጦር ሶስተኛ ሻለቃና የኮሮ ቃኝ በጋራ ሰሜኖሎ ጅራና ዙሪያ ልዩ ስሙ ኮሎቦ ላይ በፈጸሙት የደፈጣ ጥቃትና በወሰዱት እርምጃ አንድ ጓድ የጠላት ሰራዊት ሙትና ቁስለኛ በማድረግና ሁለት ክላሽም ጭምር ለማሳት ታላቅ ጀብዶ ፈጽመው ድል ተጎናጽፈዋል። መዳረሻው ድል እና ነጻነት የሆነ የአማራ ህዝብ የህልና ተጋድሎ ተጠናክሮ ይቀጥላል። ህልናችን በተባበረ ክንዳችን ሲል የአፋባሃ ምስራቅ አማራ ቀጠና ምኒልክ እዝ መረጃውን ልኮልናል። የአፋር ጎንደር ጠቅላይ ግዛት እዝ ሁለት መቶ ስድስተኛ ከፍ ያለው ደስ የኮር በአገዛዙ ውጡት ቆራጭ ሰራዊት ላይ እርምጃ ወሰደም። የአገዛዙ ስርዓት ከምንጊዜውም በላይ ራሱን ለማትረፍ ከላይታች በሚረግጥበት ወቅት የፋኖ የቅንጅት ውጊያ ደግሞ ልዩነት ፈጣሪ አድርጎት ጠላት አንገቱ እንዲደፋ አድርጎታል። ላለፉት ሁለት ወራት በቀንም በቤትም እረፍት አልባ እንቅስቃሴ በማድረግ አንድም ግቡን ያላሳካው ግለሰብ ፍላጎት አስፈጻሚ ስብስብ አፈን አልመፈጸም ያልወረደው ቁልቁለት ያልወጣው ዳገት አለ ማለት አይቻልም። ሆኖም የመዋጋት ሞራሉ ከጊዜ ወደ ጊዜ እየተዳከመ የመጣው ይህ ኃይል የፋኖን ዋጋት አቅም መስበር ተስኖት በሁሉም አውደውጃዎች ሽንፈት እየተከናነበ ግማሹ በሞት ከፊሉ በምርኮ ቀሪው እጁ በመስጠት በመበታተል ላይ ነው። የአፋር ጎንድ ጠቅላይ ግዛት ህዝ 26ኛ ክፍ ያለው ደሴ ኮር በሁሉም ቀጠናዎች ላይ ምላስ ጨራሽ የትንቅንቅ ውጃዎችን በማድረግ ዛሬም ለ8 ሰዓት የቆየ አውደውጃን አሳልፏል። የጠላት ኃይል ከዛ ጎች ተነስቶ በሌሊት የአንበሳው ጋይንት ክፍለ ጦር አካል የሆነችውን ሻምበላ ጥናፎ ብርጌድን ደንገውጥ ላይ ለማፈን ሙከራ አድርጎ የነበረ ቢሆንም እንዳሰበው ሳይሆን ባላስበው መልኩ ራሱን በከባ ውስጥ አገኝቶታል። ሻምበላ ጥናፎ ብርጌ ሄድ በዋና አዛዦች አለቃ ጌታሰው ቢራራ እየተመራች የጠላትን ኃይል አይቀጡ ቅጣት በመቅጣት መፈናፈኛ ሲያሳጡ ውለዋል። ታዲያ የመትረፍ ዕድሉ ዝቅተኛ መሆኑን የተረዳው ይህ የጠላት ኃይል ከክምር ድንጋይ ተጨማሪ አንድ ሬጅመንት ቢላክለትም ከአንበሳ ጓይነት ክፍለ ጦር ከተራራው ራስ ጉና ክፍለ ጦርና ከኮሩ ጥምር ጦር በደንጎጥጎጥ ጎሃ እስላም ቀብር ፍላሽት ከአፋፍ መንደር እስከ ጎሃ ኪዳነ ምረት ድረስ እጅግ ልብ የሚያሞቅ ቅንጅታዊ ውጊያ የታየበት ገጥሞት ውሏል። በዚህ አውደ ውጊያም ጠላት 31 ሞት ጎሃ መድኃኔ ዓለም ላይ ፍላሽት ጎጥና አደው እስከ ጊዮርጊስ ቀብሮ ሲወጣ እና ከ45 በላይ ቁስለኛ አስተናግሮ ተመልሷል። 13 የነፍስ ወከፍ ክላሽንኮቭ እና በርካታ ተተኳሽ ገቢ ሆኗል። በሌላኛው አውደ ውጊያ በትላንትና 2 ማለትም ህዳር 1 2018 አፋር ጎንደር ጠቅላይ ግዛት 26 ኛ ከፍ ያለው ወደ ሴኮር ጀኔራል ሀይሌ ዘውባን በድል የታጀበ የሙሉ ቀን ውጊያ አድርጓል። ጠላት ተደጋጋሚ ሙከራውን ቢያደርግም አይበገሮቹ ትላንትም እንደባለፉት ቀናቶች አሳፍረው መልሰውታል። ከየኳስ እስከ ጃምባ በረሃ ሲባክን ውሏል። በዚህም 18 የጠላት ኃይል ሙት ሲሆን 32 ቁስለኛውን ይዞ ወደ የኳስ ዳግም ተመልሷል። ባሳለፍን ጊዜያት በዋና አዛዡ ተሾመ መሪያ ተሳካለት የአፈና እንቅስቃሴ ትላንት በምክትል አዛዡ ኮሎኔል ይርጋራ አያጅ የተመራ የገባው 64ኛ ክፍለ ጦር የለመደውን ሽንፈቱን ተከናንበው ተመልሷል። በዚህም የተፈሳጨው ጨፍጫፊ ስርዓት ሰላማዊ ሰዎችን ጨፍጭፏል። በጭፍጨፋ ሳንፈጽም ዛሬም ከህዝብ የተነጠለ ግፈኛ ስርዓት መሆኑን ዳግም አሳይቷል። በግፍ የተጨፈጨፈ ንጹሐንን ስም ዝርዝርና መረጃ በማጠናከር ላይ እንገኛለን። በቀጣይም እናሳውቅ ይሆናል ሲል የጎንደር ጠቅላይ ግዛት 26ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል መረጃ አጋርቷል። የአርበኛ ጌትነት መሳፍንትን መስዋዕትነት አስመልክቶ ከአርበኛ ደሳሌ ሲያስብ ሸዋ መልእክት ተላልፏል። አርበኝነት በደም የሚወረስ የታሪክ ስንቃችን ነው። አርበኝነት ፈሪዎች የማይደርሱበት የጎበዞች መንበር ነው። አርበኝነት ከራስ በላይ ለሀገርና ለህዝብ፣ ለታሪክና ማንነት የሚዋደቁ የተመረጡ ዋጋ የሚከፍሉበት ያዊ ታሪክ ገጻችን ነው። እኛ አማራንን ስንል ከሀገር ሰሪው ታላቁ የአማራ ህዝብ አብራክ ስለወጣን ብቻ ሳይሆን እነዚያ ጥቁር ሰው መሆኑን በክንዳቸው ለዓለም ያስተማሩ አርበኞች የግብር ልጆች መሆናችንን በተግባር በማሳየት ነው። አርበኝነት የትውልድ ቅብብል ውጤት ነው ስንል በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኝ አርበኛ መሳፍን ተስፉ ነው ይላል። አርበኛ ደሳለኝ ሲያስብ ሸዋም አርበኝነት የትውልድ ቅብል ውጤት ነው ስንልም በእኛ ዘመን ከፊት ምሳሌ የምናደርገው የትግል አባታችን አርበኛ መሳፍን ተስፉ ነው ያለው አርበኛው አባታችን የፕሮፌሰር አስራት ወልደየስ አደራ በብረት ትግል ከተቀበሉ ቀዳሚ አርበኞች አንዱ ናቸው ብሏቸዋል። የአማራ ህዝብ የተቃጣበትን መዋቅራዊ ጥቃት ለመመከት የሐሳብ ትግል ያደረጉት አንቂያችን፣ አደራጃችን ፕሮፌሰር አስራት የትግል ራእያችን በዘመናቸው ባይሳካም ከሀሳብ ትግል ወደ ነፍጥ ትግል የገባው የአማራ ፕሮፌሰር አስራትን አደራ በመቀበል ነው። ታላቁ አርበኛ መሳፍንት ተስፉ በአማራዊ ብሔርተኝነት፣ አማራ ነኝ ብለው ቀድመው ነፍጥ ካነሱት አንዱና ቀዳሚው ናቸው። ከ30 ዓመታት በላይ አማራ ነኝ ብለው በመታገል ለእኛ ትውልድ የሞራልም የተግባር መምህር ሆነውናል። በዚህ ሳይወሰኑ መላ ቤተሰባቸውን በአማራ ህልና ትግል ላይ ያሰልፈው ታሪክ በወርቃማ ቀለም የሚጽፈው ገደል እየሰሩ ነው። የአማራ ህዝብን የታሪክ ጥፋት በሚወስነው በዚህ የትግል ታሪክ መላ ቤተሰቡ በትግል ሜዳ ተሰልፎ በሚከፍለው ዋጋ አርበኛ ጌትነት መሳፍንት መስዋዕት መሆኑን የሰማሁት በከባድ ሐዘን ነው ብሏል። ለእኛ ለታጋዮች ሞት ለአማራ ሕዝብ ህልውና መረጋገጥ የምንከፍል የመጨረሻው ስጦታችን ቢሆንም አርበኛ ጌትነት እድሜው ለትግል ከደረሰበት ጊዜ ጀምሮ ያለ እረፍት ከአባቱ ጎን ተሰልፎ የከፈለው ዋጋና ከዚህም በላይ የሚጠበቅበት ታጋይ መሆኑ ስናስብ ህልፈቱ ከባድ ያዘን ፈጥሮብናል። ቢሆንም በዚህ መራር ዋጋ የተከፈለበት ባለ ትግል የአርበኛ ጌትነት መሳፍንትና ሌሎች ሰማዕታት የትግል አደራን ከግብ ለማድረስ የትግል ቃል ኪዳናችን እናድሳለን ያለው አርበኛ ትግላችን እስከ ቅራኔ ሆኖ እና በእኛ መስዋዕትነት ታላቁን የአማራ ሕዝብ ለዘላቂ ድል እናበቃዋለን ብሏል። በመጨረሻም ለድርጅታችን አፋብሃ የበላይ ጠባቂ አርበኛ መሳፍን ተስፎ ቤተሰቦቹና መላዊ የትግል ጓዶቹ ልባዊ መጽናናትን እንመኛለን። ሁሉናችን በተባበረ ክንዳችን ሲል የአፋብሃ ማዕከላዊ ኮማንድ አባል አሳምነው እዝ ሰብሳቢ አርበኛ ደሳሌን ሲያስብ ሸዋ መልእክቱን ሰደዋል ከሸዋ ግንባር። ውድ አድማጭ ተመልካቾቻችን የአገዛዙ ውሸትና ገመና ዛሬም እየተጋለጠ ነው። የውሸት ዶሴው ሲገለጥ ጠቅላይ ሚኒስትር አብይ አህመድ ሹመቱን ከተቀበለ ከ2010 ዓመተ ምህረት ጀምሮ ባለፉት ሰባት ዓመታት እየዋሻቸው የመጡት ዝርዝር ቢቆጠሩ ቀን የሚበቃው አይደለም። ውድ አድማጭ ተመልካቾቻችን ባለፉት ሰባት ዓመታት የተለያዩ ውሸቶችን እየተናገረ ህዝብን በማታለል ከዛሬ ነገ ስልጣኑን ያጸናቢ የሚመስለውም እየዋለ እያደረግን ይህ የሐሰት ተራራ ተንዶ ራሱን የሚቀብረው ይመስላል። የአገዛዙ ብልጽግና ገመና ታዲያ ከስር ከስር እየተጋለጠ ነው። ባለፉት ሰባት ዓመታት የተናገራቸውን ውሸቶች እንኳን ብንዘረዝራቸው በፓርላማ ፊት ቀርቦ በተለያዩ የሚዲያ አውታሮቹ ብቅ እያለ ህዝብን ግራ ለማጋባት የስልጣን ጊዜውን ለማርዘም የተናገራቸው ውሸት ሕልቆ መሳፍርት የላቸውም። ኢትዮጵያ የወደብ ባለቤት ሆናለች፣ እንኳን ደስ ያላችሁ ከሚለው ጀምሮ ኢትዮጵያ ነዳጅን አምርታለች፣ የኮሮና መድኃኒትን አገኘን፣ እንኳን ደስ ያላችሁ የሚሉ በተለያዩ የሰበር ዜና የተጨናነቁ የአገዛዙ ሚዲያዎችም ገጾቻቸውን ገብተን ብንፈትሻቸው ቆጥረን የምንዘልቃቸው አይደሉም። አስረን ሳይሆን ከማሰራችን በፊት አጣርተን እናስራለን። ወንጀለኞችን አስረን አንመረምርም። ይህ በእኔ ዘመን አይሆንም አሉ። የኢትዮጵያ እናቶች በእኔ ዘመን ዳግመኛ ያለቅሱም አሉ። ይሁንና ግን ማልቀስ ቀላሉ ጣፋንታቸው ሆኗል። ልጃቸውን እንዳሻቸው አንስተው መቅበር የማይችሉ እናቶች ዛሬም እንባቸው ይጠራል። አንድም ሁለት ልጆቻቸውን ገብረው አስክሬናቸውን እንኳ ማንሳት የማይችሉ እናቶች ከሚኖሩበት ቀየ የተሰደው ከሀገር ሀገር የሚንከራተቱ እናቶች ከተለያዩ ቀጠናዎች እየተ እየተገደሉም እየተፈናቀሉም መድረሻ ያጡ ነፍሶች ከኢትዮጵያ በፖለቲካም በማህበራዊም በኢኮኖሚም በድህነቱም በረሃቡም እየተሰደዱ ሌላ ሀገር የሚናፍቁ ስደተኞች የአሳ ራትና ምሳ እየሆኑ የሚቀሩ ኢትዮጵያን ቁጥር የትየለሌ ነው። ይህ ሁሉ የሆነው በዘመነ ብልጽግና ባለፉት ሰባት ዓመታት ነው። ይህ በተለይ አማራ ህዝብ ባለፉት ሰባት ዓመታት የደረሰበት ግፍና መከራ መገደል መሳደድ መራብ መጠማቱ ባለፉት በርካታ ዘመናት ከሆነው ይልቅ ቢበልጥ እንጂ የሚያንስ አይደለም። ታዲያ ከሰሞኑ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጥና በላይ ዘለቀ እዛ አመራሮችን በድሮን ጥቃት ገድያለው ካለ በኋላ አመራሮቹ ወደ ሚዲያ ብቅ ብለው ይህንን ሐሰት በመግለጥ አገዛዙ አንገቱን እንዲደፍ አድርጓል። እርግጥ የብልጽግና አገዛዝ በሚናገራቸው ውሸቶች ተጸጽቶና አንገቱን ደፍቶ ይቅርታ የሚጠይቅና የሚመለስ ሳይሆን ከዚያው ከዚያው ላይ ውሸትን እየደጋገመ የሚናገር ነውና አፍሯል ለማለትም አፍ ሞልቶ መናገሩ የሚከብድ ነው። በቋራ ወሰድኩት ባለ ድሮን ጥቃት የአፋባ ስሜን አማራ ቀጠና በላይ ዘለቀ ዛ አመራሮችን ገደልኩኝ በሚል በልሳናቱ በኩል አሰራጭቶ እንደነበር የሚታወስ ሲሆን ተገደሉ ተደመሰሱ የተባሉት የሰሜን አማራ ቀጠና በላይ ዛ አመራሮች ግን ሰራዊቱን እየመሩ እያደራጁ በስራ ላይ መገኘታቸውና መተያታቸው ያገዛዙን ገመና ፍንትዋርጎ ገልጦታል። ተገደሉ በሚል በወቅቱ ዜና ያሰራጩት ያገዛዙ ልሳናት ጀግኖቹን የቴዎድሮስ ልጆች በጀግንነት ስራቸውን እየከወሩ ሲመለከቱ የሚደበቁበት ስምጥ የሚገቡበት ጉድጓድ አተዋል። ውድ አድማጭ ተመልካቾቻችን፣ ከአለም አቀፍ ፋኖ ሚዲያ የዕለቱ ጥንቅራችን በዚሁ ተቋጭቷል። እንዳለ ቢክስ ነበር። ስላደመጣችሁን፣ አብራችሁን ስለሆናችሁ፣ ወደፊትም አብራችሁን ስለምትሆኑ እጅግ አድርገን እናመሰግናለን። በቸር ቆዩን። ሰላም።